ተክሎት ቀኝ እግሩን መሬት ላይ ተክሎት ቀጣ አድርጎ አቁሞት 46 አካባቢ ላይ እንደሚታየው ማለት ነው። 45 50 አካባቢ ላይ እንደሚታይ ቁጥር 44 ላይ እንዳለው ናሽበን ተክሎ ሰክቶ አቁሞ ሪጅለ ሁሉምና ቀኙን ቀጣ አድርጎ አቁሞት ሙፍተሪሸን አንጥፎት ደግሞ ሪጅለሁ ልዩስራ ግራግሩን በደንብ አንጥፎ ወጣ። ይሄ አርባ አራት ላይ በደንብ ይታያል። ይሄ ካሁን ቀደም ሳምንት ደርስ ላይ እንደተገለጠው ለወንድም ለሴትም አቀማመጥ ላይ ለውጥ የለም። ዋጢዕን የደሁ ልዩምና ቀኝ እጁን ደግሞ አስቀምጦ አላ ፈክዲህ ልዩምና ቀኝ ጭኑ ላይ ከዚሁ ከእግር አቀማመጥ ሳንወጣ በዚህ መልኩ ቀኙን ተክሎ ግራውን አንጥፎ ቁጭ የሚባለው መቼ ነው? ባለ ሁለት ረካዓ ሶላቶች ከሆነ ጁሙዓ ላይ፣ ፈጅር ላይ፣ ኢድ ላይ እንደዚሁ ተራዊሕም ላይ ፈጅርና ጁሙዓ ተራዊሕ ላይ ሁሉም በሁለት የሚያሰላምቱባቸው ሶላቶች ላይ ተወሩክ ይደረጋል የሚሉ ሊቃውንት አሉ። ሻፌዮች ፈጅር ላይ፣ ጁሙዓ ላይ ተወሩክ ማድረግ አለበ የሚሉ አለ። ተወሩክ ምንድን ነው? ግራውን አሽልኮ በቀኝ በኩል ማውጣት ነው። ብዙ ከይፍያዎች አሉት። ብዙ የተለመደውና ቀላሉ ቁጥር 52 ላይ ያለው ነው። ቁጥር 52 ላይ የሚታየው ይሄ ምን ይባላል? ተወሩክ ይባላል። የፊተኛው 44 ላይ ያለው ኢፍትራሽ ይባላል። የፊተኛው 52 ላይ መጀመሪያ ያያችሁት፣ አንዴ ድገሙት። 44 ላይ ቁጥር 44 ኢፍትራሽ ቀኝ እግራችንን ቀጥ አድርገን እናቆመዋለን። ተረከዙ ጣቶች ላይ መሬትን ወጥረን ይዘን ግራውን ሙሉ በሙሉ አንጥፈነው መቀመጫችን እሱ ላይ ይሆናል። ይህ ምን ይባላል? ኢፍትራሽ ይባላል፣ ግራ እግርን ማንጠፍ ስላለበት። ቁጥር ሀምሳ ሁለት ላይ ያለው ደግሞ ተወሩክ ይባላል። የሁለቱ አስፈላጊነት የቱ ጋር ነው ከተባለ፣ እዚህ ምን አሉ? ኢዛ ካነት ሶላቱ ቱናኢየተናይ ረክዕተይን ሶላቱ፣ ባለ ሁለት ረካ ከሆነ እንደ ፈጅር እንደ ጁማ እንደ ተራዊሕ ወዘተ በሁለት አሰላምቶ ይወጡበት ከሆነ ጀለሰ ባደ ረፍዕ ምን አሰይደቴ ታኒየቴ ሙፍተሪሻ ግራግሩን አንጥፎ ቀኙን ተክሎት ሲቀመጣ፣ ሻፊዒዮች እና ሌሎችም የተወሰኑ ሊቃውንት ምናሉ ባለ ሁለትም ይሁን ባለሶስትም ይሁን ባለ አራትም ይሁን የመጨረሻ የምናሰላምትበት ተሸሁድ ላይ ሁሌም መቀመጥ ያለብን ተራዊም ይሁን ፈጅርም ይሁን ጁሙዓም ይሁን ዒድም ይሁን ሻ አንድ ተሸሁድም ያለው ሶላት ቢሆን የመጨረሻ ከማሰላመት በፊት ቁጭ ስትል በተወሩክ ነው መቀመጥ ያለብህ። ነገር ግን ሐንበሊዮችና ሌሎችም ባለ ሁለት ረክዓ ላይ አንድ ተሸሁድ ያለው ሶላት ላይ ሲቀመጡ ነቢዩ በፍትራሽ ነበር የሚቀመጡት አርባ አራት ቁጥር ላይ ባለው መሰረት። ስለዚህ ሶላቱ ሁለት ተሸሁድ ካለው የመጀመሪያው ተሸሁድ ላይ በፍትራሽ እንቀመጣለን፣ አርባ አራት የመጨረሻው ላይ ደግሞ በተወሩክ እንቀመጣለን፣ ሀምሳ ሁለት ይሄ ነው ሱናው፣ የተሻለው፣ ሀዲሱ የሚደግፈው ነገር ግን ሻፊዎች የተወሰኑን የተወሰኑት ብለዋል ተሸሁድ ሰላቱ ሁለትም ተሸሁድ ይኖረው ከዛም በላይ ቢኖረው ማንኛውም ሰላት የምናሰላምትበት ተሸሁድ ላይ በፍቲራሽ ነው መቀመጥ ያለብን በአምሳ ሁለት መሰረታ። ስለዚህ በዚህኛው አስተያየት ከሄደን ከሄደን በሻፊዎች አስተያየት ከሄደን ጁምዓም ይሁን ኢድም ይሁን ተራዊሕም ይሁን የመጨረሻ ተሸሁድ ከሆነ አንድም ይሁን ሁለት የመጨረሻ ተሸሁድ ላይ ሁሌ በእስቴራሽ በተወርኩ ነው መቀመጥ ያለብን። ሁለቱም ያስኬዳል። ነገር ግን ግልጽ የሆነ ሐዲት አለ። ነሳ የዘገቡት ምን ይላል? ነቢዩ አለ ሰላቱ ወሰላም ባለ ሁለት ረካዎች ላይ ሲቀመጡ በእስቴራሽ ነበር የሚቀመጡት ይላል። ባለ ሁለት የሚለው ከኋላ ማሰላመት ያለውንም ጭምር ስለሚያካትት፣ ፈጅር ላይ፣ ጁሙዓ ላይ፣ ዒድ ላይ በአንድ ተሒያቱ ብቻ የሚያልቁት ላይ ምን የለም ማለት ነው።

መዳፎች ጣቶች ጉልበት ጫፍ ላይ እስከ መጨረሻ ጥጉ ድረስ ደርሰውም ጫፉ ላይ መቆም ይችላሉ። አጠፍ ብለው ደግሞ ጨበጥ ማድረግም ይችላሉ። ቃቢቷን አሳቢያሁ ጣቶቹን ጨብጧቸው፣ ኩልሃ ሁሉንም የቀኝ እጁን ጣቶች ጨብጦ ሰብስቧቸው። ኢለሰባበ አመልካች ስትቀር፣ አመልካችታ ስትቀር፣ ፈዩሺሩ ቢሃ በእሷ ያመላክታል። ኢለተውሂድ ወደ ተውሂድ ያኒ የተውሂድን ምልክት፣ የአላህን ብቸኝነት ምልክት ያሳይባታል። ቅድም ባሳየነው መሰረት ቁጥር ሃምሳ ሰባት ላይ እንዳለው ሶስት አይነት ተያያዞች አሉት። ብቻ ሁሉም ጣቶች የቀኝ ጣቶች ተሰብስበው አመልካች ጣት ብቻ ቀጥ ብላ ትቀስራት እያዛለች። ለምንድን ነው የሚደረገው? አንድም የአላህን ብቸኝነት ለመጠቆም ነው። ሁለትም አላህን ተባረክ ወተዓላ ለመለመን አንዱ ሁለት እጁን አንስቶ ዱዓ ሲያደርግ ነቢዩ ዐለይሂ ሶላቱ ወሰላም አሂድ አሂድ አሉት ይላል

የቀኝ እጅን አውራጣትና ማዕል ውስጥ ከመካከለኛው ረዥም ጣት ጋር ክብ ሰርቶባቸው በዚህ መልኩ ቢይዛቸው ወአሻረ ቢሰባበት ከዛ በኋላ መልካሽ ታቶን ቢቀሰብ ፈሐሰኑን መልካም ነው። ሊቱቡት ሲፈተይን ሁለቱም አኔ ነቢ ሰለላሁ ዓለይሂ ወሰለም ከነቢ ስለተገኙ ሶስት ነው። ቅድም እንዳሳየኋችሁ አሰንዓኒ ሱቡሉ ሰላም ላይ ሌሎችም እንደጠቀሱት ሁለት ብቻ ሳይሆን ሶስተኛውም አለ። እንደዚህም ይቻላል። ሁሉም ጣቶች ተይዘው አውራጣትን

ጣት መንቀሳቀስ አለበት ወይ ሴላፍ አለበት በላጁ አው ሳይበዛ አመልካች ጣት መንቀሳቀስ አለበት፣ ሰዎችን በማይወሰውስ መልኩ። አቡ ዳውድ ነሳ የበዘገቡት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ረፈዓ እስቢዕሁ ዩሐሪኩሃ ይላ። አመልካች ጣታቸውን ከፍ አድርገው አነሷት። ዩሐሪኩሃ ያንቀሳቀሱ፣ ከሌሎች ጣቶች ለይተው ከፍ አድርገው ያዟት። የድዑ ቢሃ ዱዓ ያደርጉባት ነበር ይላ። ጣቶችን ማመላከቱ ዱዓም ጭምር ነው። ለዚህም ነው በርካታ ዕለሞች ምን ብለዋል? ማያዝ ብቻ ነው። ቀጥ አድርጎ ቀስሮ ማያዝ ብቻ ነው። እሱናው የዱዓ ቃል ሲመጣ ብቻ ነው ትንሽ ወዝወዝ ወዝወዝ ወዝወዝ የምትደረገው ተውሂድና የዱዓ ቃል ሲመጣ ብቻ ነው እንጂ ከመጀመሪያ እስከ መጨረሻ መወዝወዝ የተበተም የሚል አቋም አላቸው። ተሸሁድ ላይ ስንቀመጥ ክንዶች ጉልበት ላይ እስከ ጥግ ማረፍ አለባቸው ማለት ነው። ልክ ለተሸሁድ ስንቀመጥ ቀኙን ክንዳችንን ቀኝ ጉልበታችን ላይ ግራውን ግራ ጉልበታችን ላይ አድርገናል። ከዛ በኋላ የቀኝ እጃችን ክር የቀኝ እጃችን የኋላኛው ክር መቀመጫችን ሙሉ ይሄ የሰውነት የጎድናችን ዋናው ኩላሊት አካባቢ የጉልበት መጨረሻው ጥጉ ላይ ለጠፍ ብሎ ማረፍ ልክ እንደ መለካት ከጉልበት ከጉልበትህ መገጣጠሚያ አካባቢ እስከ ጉልበት መተዳጠፊያ ድረስ ያለውን ለካው ብትባል፣ ለመለካት ልጥፍ እንደምታደርገው የተወሰነ መልኩ፣ ቁጥር ስልሳ ይህን ሊገልጽ ይችላል። ያን ያክል ግልጽ አይደለም፣ ጀለቢያም ስላለ። ቁጥር ስልሳን አጉሉት፣ ቁጥር ስልሳን አጉሉት። ትንሽ ከፍ ያለ ይመስላል፣ ጀለቢያም ሊሆን ይችላል። በተቻለ ያክል እርግጥ፣ የሰዎች የእጅ ርዝመት፣ የሰውነት ውፍረት ሊወስነው ይችላል። ዋና ሐሳቡ ምንድን ነው? የገኘ ጅክር የጉልበታችን መጨረሻ ከሰውነታችን መሸከሚያው ጥግ አርፎ ጣቶች ጉልበት መጠጣጠፊያው ያው ሎሚው ጋር መሆን አለባቸው። ግራውም እነዚህ መንጠልጠል የለበትም፣ መቆም የለበትም፣ ውጥር ማለት የለም፣ ወደ ግራ መንሻፈፍ የለበትም። የተቻለ ያክል ይሄ ወንበር ላይ ተቀምጠን ለምሳሌ የተቀመጠንበት ወንበር እጃችን እዛ ላይ እንደሚያርፈው የወንበሩ መደገፊያዎች ጉልበታችን እንዲሆኑ ጉልበት ላይ ሙሉ ከመጀመሪያ እስከ መጨረሻ መዘርጋት አለበት። ማ የቅረቡ በዚህ መልኩ ከተቀመጠ በኋላ ተመቻቸው ከተቀመጠ በኋላ ተሸሁድ ይቀራ አላ አቀማመጥ ላይ አንድ የሚከለከል አቀማመጥ እሱ ምንድን ነው አልኢዕትማዱ ዐለል የደይኒ እጆች ላይ ተደግፎ መቀመጥ የተጠላ ነው ቁጥር ሃምሳ ስድስት ላይ እንደምታዩት መሬት ላይ ተደግፎ መቀመጥ የተጠላ ነው። ነቢዩ ዓለይሂ ሰላቱ ወ ሰላም ከልክለዋል ለምንድን ነው የተከለከለው የአይሁዶች አሰጋገድ ነው ብለዋል ታዲያ ሶላት ስንሰግድ ከአይሁዶች ጋር መመሳሰል እንከልክለውናል ከእንስሳት ከዶሮ ጋር ከውሻ ጋር መመሳሰልን ከግመል ጋር መመሳሰልን ነቢዩ ዐለይሂ ሰላቱ ወሰላም ከልክላ ከዚህ ተመቻችተን በተፈቀደው መልኩ መቀመጥ አለብ ወከዛሊክ አቋቋም ላይም የተከለከለ አቋቋም አለ ስንተኛው ምስል እንደሆነ ላስታውስም ፈልጋችሁ አምጡት ወገብ የሚያዝበት ወገባቸውን ይዘው የሚሰግዱ ሰዎች መኖር የለባቸው ሲሰገድ ቁጥር ስንት ነው ቁጥር ሀያ አምስት ላይ እንዳለው በዚህ መልኩ ወገብን ይዞ

እኔ እድሜ ልክን ይህን ተሸሁድ ነው የለመድኩት። አሁን ይሄ ነው የሚሻለው ተባልኩኝ። ምን ላደርግ ብለው የሚያለቅሱ ትልልቅ ሰዎች፣ ይሄ ጅህልና ነው፣ የአስተማሪው የእውቀት ማነስ። ሁሉም ይቻላል። አንዳንዴ ግን ብትቀይሩ ጥሩ ነው ከተባለ መቀየር ነው። ጥሩ ነው የተባለው በላጁን ነው የተውኩት። ከቻልኩ ሐፍባለሁ አልቻልኩም። ድሮ አባትናት ያሳፈዱኝን በህፃንነት አስተማሪ ያሳፈዘኝን፣ እሱም ብቻ ነው ምለው መፍሰ ነው ትችላል። የተለያዩ ተሸሁዶች አሉ አትሕያቱ አልሙባረካቱ ሰላዋቱ ወአጠይባቱ ያለ ዋው ማለት የሻገኘዎችን የመረጡት ነው። አተሕያቱ ልላህ ብቻ አሳትረ ይቻላል። አትሕያቱ አዛኪያቱ የሚልም ቃላል ይቻላል። እዚህ ይቻላል ከተባለ የተለያዩ አይነት ተሸሁዶች ከነቢ ከተገኙ በሱና መስገድ የሚፈልግ ሰው ከእሱ ከሚጠበቁ ነገሮች አንዱ ምንድን ነው? እኔም አላውቀው ሌላው ተሸሁዴቱ ነው ብሎ የድክር ክታቦችን የዱዓ ኪታቦችን ፈልጎ ሀፍጎ አንዳንዴ ያን ማለት አለበት ለምን አንድ፣ ሁሉንም ሱና የመተግበር አጅር ያገኛል። ሁለት፣ ማዳ ሁሹዕ ያገኛል። አዝካሮች ሲቀያየሩ፣ ዱሃዎች ሲቀያየሩ ለልብ ለመላስ አዲስ ሲሆኑ የሆኑና ሶላት ላይ እንድንመሰጥ ሶላትን እንድናጣጥም ይረዳናል። ስለዚህ ይሄን ተሸሁድ ወይም ደግሞ ሌሎች የተሸሁድ አይነቶችን ማለት ይችላል ማለት ይቻላል። እዚህ ጋ ግን ልብ ማለት ያለብን ብዙ ሰዎች በተለይ ትልልቅ እድሜያቸው የገፋ ሰዎች በልጅነት ተሸሁድን ከኪታብ ያልተማሩ ሰዎች ተሕያቸው በጣም ያሳዝናል። ፊደል ይቀይራሉ፣ ማዕናም ይቀይር፣ ስተትን ይሳሳታል። ፋቲሓን አስተካክለን መቅራት እንዳለብን ሁሉ ተሸሁድንም ማስተካከል አለብንና በየአቅራቢያችን ያሉ ዒልም ያላቸው ሰዎችን እስቲ አንድ አንድ ይቃስዱኝ፣ ተሸሁዴን ተሕያቱ እንዲህ እንደሚባል አድምጡልኝ፣ አስተካክሉልኝ መባል አለ። በድፍረት በጅህልና በመሰለኝ ፋቲሓን፣ ተሸሁድን፣ ሶላትን እየሰባበረን መቅራት የለብን ወንዱም ሴቱም አዋቂውም ህፃኑ አዛውንቱም ጎረምሳውም ጎልማሳውም ላይ ፋቲሓ ተሸሁድን የሶላት ክፍሎችን አስተካክሎ ማለት ዋጅብ ነው። ፈርዶ ላይ ነው። አተሕያቱ መባል ያለበትን አተሕያቱ አተሕያቱ ይሏል። አተሕያቱ ሓውን በሃሚ ተኩ ማለት ነው። ዓለይና የሚለውን ዓለይና ዓለይና ብሎ የሚቀረዋል። አሰላሙ ዓለይና እዚ እንዲ አይነት ስለት እንዳይኖር የእኔ አተሕያቱ ትክክል ነው ወይ ብሎም ማስፈተሽ ያስፈልጋል። ይህን ሳታስተካክል መተኛ ደም የለብህ ሙሉ ሰውም አትባል ወንድም አትባል። አትሕያቱ ሰብረህ እየቀራ ፋቲሓ ሰብረህ እየቀራ በአቅራቢያ ኡስታዞች ያሉ ሼኮች ያሉ፣ ልጅህ መስጅድ ቀርቶ ልጅህ መስጅድ ቀርታ መታ ማስተካከል እየቻለች፣ ድሮ ያያዙትን ፊደል ያዛቡ የቀያየሩ የሰባበሩ የሚቀሩ ሰዎች ወንጀለኛ ናቸው በሀገሩ ፋቲሓ ተሒያቱን የሚያስተካክልለት ሰው ያላገኘ ሰው ክፍል ሀገር ተሳፍሮ በነፃ የሚያስተካክልለት ሰው ያላገኘ ሰው ገንዘቡን ከፍሎ ፋቲሓውን ተሸሁዱን ማስተካከል ዋጅብ ግዴታ ይሆንበታል። ይሄም ማድረግ እየቻለ አይደለም፣ ክፍል ሀገር ማስኬድ፣ ጎረቤቱ መስጅድ እያለ መድረሳ እያለ ልጁ በቂ እውቀት ያለው ሊያርምለት የሚችል ልጅ ያለው እያላት ዝም ብሎ በዘልማድ የሚቀሩ ሰዎች ወንጀለኛ ናቸው። ስለዚህ ተሸሁዳችንን ልፈትሽ ፋቲሓችንን ልናስተካክል ይገባናል። ሰዎች የዱንያ ህይወታቸውን ዘመናዊ ለማድረግ ኑሯቸውን ለማሻሻል እድሜ ሳይገድባቸው ቻይንኛ ይማራል፣ ጀርመንኛ ይማራል። ውጭ ሀገር ሲሄድ እንዳለቸገር ይላል። መጽሐፍት ያነባሉ። ከዘመኑ ጋር መሄድ አለብኝ መሰልጠን አለብኝ ብለው ይጠራሉ። ሶላት ሲከ ሲሰግዱ ግን ስታያቸው ያሰፈራል። ይህ መሆን የለበትም። ጅልና አስነዋሪ ካባል ሚከብድ ካባል

ጀህልና ነውር ነው። ነውር ነው። ውርደት ነው። ውርደት ነው። አሁንም ነውር ነው። ውርደት ነው። መሀይምነትን ወዶ ደርቦ አይኖርም ማን እንጂ ሕማር ምንድን ነው? አህያ ነው። አህያ ነው። መሀይምነትን ወዶ የሚኖር እኔ ተምሬ ከአሁን በኋላ ድንጋይ ማጓጓዝን ስራ ማቆም ፈልጋለሁ። መማር አለብኝ፣ ከአሁን በኋላ ዲግሪ መያዝ አለብኝ ብሎ አህያ አቋሙን ሲቀይር አይታ አታውቅማ። አህያ አህያ ነው። ውሃ ማመላለሻ ነው። ድንጋይ ማመላለሻ ነው። አተላ ማመላለሻ ነው። ሰዎች ማይጭኑበት ነገር ባህራውንም ነጃ ሰውን ያን ያለበትን ደረጃ ወዶ የሚኖር ማነው? አህያ ነው። ጃሂል ጀህልናውን ተከናንቦ የሚኖር ከሆነ ከማን ጋር ተመሳሰለ ማለት ነው? ከአህያ ጋር፣ ከአህያ ጋር ተመሳሰለ። አብደላ ሰው አህያ ቢልህ ድንጋይ ትፈልጋለህ ልትፈነክተው። አህያ ያለበትን ጥርሱ ነው ማረግፍለት ፍለት ምላሱ ወጥቶ እንዲንጠለጠል ትላለህ። ሁለተኛ አህያ እንዳይለኝ ትላለህ። ነገር ግን አንተ እራስህ የአህያን ባህሪ የተሸከመ የአህያን ባህሪ የተሸከመች መኖር የለም አይገባም። አልሐምዱሊላህ አሁን ላይ እውቀት በየቦታው ተሰራጅቷል። ልንማር ይገባል። አይኒ ሀሊ የሚባሉ እውቀታል ጊዜ ማይሰጡ እውቀታል አሁን መማር ያለብን ግለሰብን በግል የሚመለከቱ እውቀታል እሱ ከተማሪ በቃል ማይባል ከዚህ የውቀት አይነት አንዱ የቶ ነው የሶላት አሰጋገድ የሶላት አሰጋገድ አንድ ቤት ውስጥ ያሉ ሰላሳ ሰዎችን እያንዳንዳቸውን በግል ይመለከታቸዋል ግዴታ ዕለታዊ ዒባዳ ስለሆ አባቴ የካወቅ ይበቃል እናቴ የካወቀች ይበቃል እያየሁ እየጠየቁ ሰግዳሉ ይባል ስለ ሶላት ዝርዝር ህጎችን የሶላትን አርካኖችን